ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዴሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል ሲሉ ጽፈዋል። ዛሬም ከፖለቲካ ፓርቲዎች ተወካዮች ጋር መወያየታቸውን ገልጸው ምክክሩ ተወካዮች ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ ያለመ መሆኑንም አስረድተዋል። በማህበራዊ ሚዲያ የመንግስትን ስም የሚያጠለሹና ራሱን የአማራ ፋኖ ነው ብሎ የሚጠራውን ጽንፈኛ ቡድን የሚደግፉ ጽሁፎችና መልእክቶችን በማሰራጨት የሽብር ተልዕኮ ሲፈጽም የነበረ ግለሰብ በሰባት ዓመት ጽኑ እስራት ተቀጣ። የቅጣት ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ነው። ተከሳሽ ወንድማገኝ በርገና በአጠቃላይ አመፅ ቀስቃሽ የሆኑ በርካታ የፕሮፓጋንዳ መልእክቶችና ቪዲዮዎችን ሲያጋራና ሲያነሳሳ እንደነበር የክስ መዝገቡ ያስረዳል። በአዲስ አበባ ከተማ አስተዳደር ለህፃናት ሁለንተናዊ እድገት ትኩረት ተሰጥቶ እየተሰራ መሆኑን ከንቲባ አዳነች አቤቤ ተናገሩ። የአፍሪካ የህፃናት ጥበቃ ኮንፈረንስ በአዲስ አበባ አፍሪካ ህብረት አዳራሽ እየተካሄደ ነው። ከንቲባዋ እንዳሉት በኢትዮጵያ ህጻናት መብት ጥበቃ ቀዳሚ ትኩረት ከሚሰጣቸው ብሔራዊ አጀንዳዎች አንዱ መሆኑን ጠቁመዋል። በመዲናዋ የቀዳማዊ ልጅነት እድገት መርሃ ግብር ለችግር ተጋላጭ የሆኑ ህጻናትን ተደራሽ እንደሚያደርግም አመላክተዋል።